በፍልስጤም የሚገኘውን የአክሳ መስጊድ በእስልምና እምነት እጅግ ወሳኝ ነው። ቁርአን በሱረቱ ልኢስራዕ ምዕራፍ 17 አንቀጽ 1 ላይ እንዲህ ይላል፣ ያ የባረክነውን ከተከበረው መስጊድ ወደዚያ ዙሪያውን ወደ ባረክነው ወደ ሩቅ መስጊድ በሌሊት ውስጥ ያስሄደው ጌታ ጥራት ይገባው። ከተአምሮቻችን ልናሳየው ከተአምሮቻችን ልናሳየው አሴር ነው። እነሆ እርሱ አላህ ሰሚው ተመልካቹ ነው። ይህ አንቀጽ የሙሐመድ ሰለላሁ ዓለይህ ወሰለም የሌሊት ጉዞ ከመካ ወደ አልአቅሳ የተደረገውን ይመለከታል። ከአቅሳ ወደ ሰማይ በማድረግ ከአላህ ሱብሐነ ወተዓላ ጋር በቀጥታ ተነጋገሩ። ይህ ክስተት አልአቅሳን በእስልምና ሶስተኛው ቅዱስ ቦታ ያደርገዋል። የነቢያት ምድር ፍልስጤም የበርካታ ነቢያት መኖሪያና የመልእክታቸው ማዕከል ነበረች። ከእነዚያ ነቢያቶች መካከል ኢብራሂም፣ ኢስሐቅ፣ ያዕቁብ፣ ሙሳ፣ ዳውድ፣ ሱለይማንና ኢሳ አለህ ሰላም ይገኙበታል። የነቢያት ታሪኮችና መቃብሮች በዚች ቦታ ተበታትነው ይገኛሉ። ቁርአን በፍልስጤም ዙሪያ ያለውን ምድር የባረክናት ምድር በማለት ይገልጻታል። ይህ የሚያመለክተው በመንፈሳዊ ቁሳዊ ቁሳዊና ታሪካዊ የበለጸገች ሀገር መሆኗን ነው። የሙስሊሙ ኡማ በፍልስጤም ያለውን ለፍልስጤም ያለው ልዩ ኃላፊነትና ልዩ ኃላፊ በፍልስጤም ውስጥ ያለውን ልዩ ኃላፊነት መወጣት አለበት። ምክንያቱም የሙሐመድ ሰለላሁ አለይህ ወሰለም የሌሊት ጉዞ ማረፊያ እና የበርካታ ነቢያት ምድር በመሆኗ የአቅሷ መስጊድ የዓለም ዙሪያ ያሉ ሙስሊሞች የጸሎት አቅጣጫ ወይም ቅብላ የነበረች የመጀመሪያዋ ስፍራ ናት። ምንም እንኳን በኋላ ወደ መካ ወይም ካዕባ ቢዞርም የፍልስጤም ጉዳይ የሙስሊሙ ዓለም የሙስሊሙ ዓለምና አሳሳቢ ጉዳይ ነው። ሙስሊሞች የአቅሳ መስጊድ የአልአቅሳ መስጊድ ቅድስናና ፍልስጤም ፍልስጤምን የመጠበቅ ኃላፊነት እንደ ግዴታ ይቆጥሩታል። የፍልስጤም ሕዝብ በተለይም አቅሳን የሚጠብቁ ፍልስጤማውያን ፍልስጤማውያን ሙስሊሞች ለሙስሊሙ ዓለም እጅግ ወሳኝ ሚና አላቸው። በአጠቃላይ ፍልስጤም በእስልምና እይታ የበርካታ ነቢያት ምድር የሙሐመድ ሰለላሁ ዓለይሂ ወሰለም የእስላም መረሻና የአልአቅሳ መስጊድ ጋር በተያያዘ እጅግ የላቀ መንፈሳዊ ቦታ አላት። ይህ ደግሞ ሙስሊሞች ለፍልስጤም ያላቸውን ክብርና ታሪኳን እንዲጠብቁ የፍልስጤም ህዝቦችን እንዲደግፉ ያነሳሳቸዋል። አላህ ፍልስጤምንና ህዝቦቿን ይጠብቃቸው። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ።